ሰላም እንዴት ናችሁ? ደህና ናችሁ አላችሁልኝ። ዛሬም በድጋሚ መጥቻለሁ በአርቲስት ዳገማዊት። እስቲ እንስማትና ግን ላይክ እና ሰብስክራይብ እንዳትረሱ። ወዶችዬ፣ የማወዳችሁ የማከብራችሁ፣ ላይክ ላይክ። ረስታችኋል ወይ ይባል የትናንቱ ቪዲዮ። ዛሬ ግን ላይክ አድርጉ። ለማንኛውም እስቲ ሰምተና ትምጣና ሀሳባችንን እንሰጣለን። አንድ ሆን በጠቅላይ ውክልና ውስድ ያለው ስለሆነም ከዚህ በኋላ እሷንና ልጆቿን በተመለከተ የሚነሱ የተለያዩ ጉዳዮች አስመልክቶ ማንኛውም ሰው ሊያናግር የሚገባው እኔን ይሆናል ማለት ነው። ጠበቃዋ መሆኔን ሁላችሁም እንድትረዱት ለማለት ነው። እሺ። ከዛ በተረፈ ዛሬ ትናንትና ማታ የተለቀቀ ከኔ እውቅና ትላንት ትላንትና የተለቀቀ ቪዲዮ ከኔ ውቅና ውጪ ነው። እውነት እውነት ማስመሰል አይቀርብንም። ማይክ ምን ነው ማስመሰል በዚህ ደረጃ ዳግማዊት፣ ከመፈመስ ከፈለክሽ ቲክቶኩ መንደር ፈምሺ። በሌላው ግን በአርቲስትነትሽ ፌመስ ነሽ። ደሞ አንቺ ምን ያረግልሻል ቲክቶክ መንደር ፈመሽ አልፈምሽ ምክንያቱም አንቺ ፌመስ ነሽ። ምንድን ነው ይሄና ላስቃበትሽ? እኔ እንደዛ ነው የምለው። እና ምንድን ነው ቪዲዮ እኔ አደ ከኔ ምንድን ነው እውቅና ውጪ ነው ብለሽ የምትዩ እንደ ሀሳብ እንስጥሽ። እጅሽ ራሱ ሲያውለበልብ ወደ ካሜራ አርገሽ አደለ? እንደ እጅሽ እጅሽ እኮ ይታል እያልኩ እናቱ አውቀሽ አውቀሽና ሆን ብለሽ እሱን ለማሳጣት የሄድሽበት መንገድ ስሜን አዲስ አለሁ ብለሽ ማለት ነው። እሱ ደግሞ ይሄን ያህል እንደዚህ አድርጎ አልተናገረም። በቃ እኔ ጥሩ ነኝ፣ ጥሩ ነኝ፣ በቃ የምችለውን ያክል አልፌያለሁ አለ። አንቺ ደግሞ ያው በታወቀው ሄደሽ ሴፉ ጋ እኮ አቅርበኝ እኔም የውስጤን መናገር አለብኝ ማለት ትቺ ነበረ። ግድ ወደ ቲክቶክ መንደር መምጣት አያስፈልግም። ሲቀጥል ደግሞ ያስቀጧል። እስቲ ያስቀጡት እና እንየው። የለቀቀው ዋና ለቃቂው ዋና ከቤተሰቦችሽ ነው፣ መቼም ከሌላ አይመጡም። ከቤተሰቦችሽ ነው የተለቀቀው ቪዲዮ ካልተለ አንቺ ካልሆንሽ ማለት ነው። ምክንያቱም ግን መቶ ፐርሰንት አንቺ ነሽ። ምክንያቱም እጅሽ እንዴት አርገሽ ስትጠቁም እንደነበር በእጅሽ አሳይተሻል። ገብቶሻል? ስለዚህ እውነተኛ አንቺ እውነተኛ ሰው ከሆንሽ አስቀጭና አስቀጭልን አስቀጭልን ያለሽ ማለት ነው። አስቀጩ ምን ይው እውነታ አንቺ እውነተኛ ሰው ከሆንሽ ከቤተሰቦችሽ ውጭ ያንቺው ቤተሰብ ነው፣ ሌላ ማንም አይሆንም። መቼም እሱ ካሜራ ይዞ ልጆች ይሰድቡኛልና ይውልኝ ብሎ አልመጣም። ልጅ ደግሞ አስተዳደግ ይጠይቃል ይልሻል እናት ወልደሽ ኪሳራነሽ ማለት ነው። በእንደዚህ ህገወጥ ምን ስርዓተ ቢስ ልጅ አሳድገሽ፣ ወይም ደግሞ ልጅቷ ላትሆን ትችላለች። እኔ ፈርዳለሁ። ምክንያቱም አባቷን ምን ያክል ከፍ ዝቅ እንዳረገችው አስቡት። አንቺ ነገ ደግሞ ለአንቺ ደግሞ ከፍ ዝቅ ታረገሻለች። የሆነ ቀን ሲገባት፣ የአንቺ ማንነት ሲገባት፣ ለምን ያስተማርሻት ይሄንን ስለሆነ ክብር ለአባትና ልጅ ግድ ነው። እናትና አባትን አክብር ይላል መጽሐፍ ቅዱስ። ስሙ በዝማሬ ምናምን ነገር የአስር ዓመታችሁን እንትን ብለሽ አልነበር? እሱን አታውቂም። እንደ ያ ሁሉ እንደዛ ሲሆን ይህን ነው እንኳን ማለት ነው እኛ እንኳን አውቀነዋል። አባትን እናትን አክብር ነው የሚለው። ለልጅሽ አባታቸውን እንዲያከብሩ ነው ማወቅ ያለብ ማድረግ ያለብሽ። ክፉም ቢሆን ለአንቺ ሊበድልሽ ይችላል ለልጆቹ ግን አባት ናቸው። አባትነቱን አትክጁም፣ ወደሽን የወለድሽለት ከአንድም ሶስት ስለዚህ እነሱ አባታቸው ነው። አባታቸው ግድ አባታቸው ጋር ፍቅር መሆን አለባቸው። አሁን ያደጉ ቀንኮ የቪዲዮ ይቀመጣል ይቀመጣል። ያው ዝም ብሎ ዩቲዩበር ራሱ ቢጠቀው ይቀመጣል። ነገ ሲጎረጉሩት ያገኙታል። ሲቀጥል ደግሞ በጓደኞቿ ለልጅሽ አላሰብሽም፣ ያንቺ ስም ና ስም ብቻ ማደስ ነው የፈለግሽው። አሁን ለልጄ ለልጄ የለም ቀድሞ ነው እንጂ መጡ ነው በመደቆስ ቀድመሽ ነበር መደቆስ የነበረብሽ። ቤትሽ ላይ የምን ሚዲያ አምጥተሽ፣ አሁን እንደዚህ ነው እንደዚህ ነው ልጄ ምናምን። ልጅሽ መጀመሪያ የአስተማርሻት ነው ያወጣሽው የብልግና ጥግሽ ነው ያሳይሽ። ደግሞ ይተኔ ይሄንን ነው ምለው። ምክንያቱም ኢትዮጵያዊነትና ኢትዮጵያዊነታችን እንኳን ይሄናል፣ አይደለም የምሬን ነው። እና ምትገርሚ ሰው ነሽ። በጣም ትገርሚኛለሽ። በጣም በጣም በጣም የምር ይሄናል ደረጃ እንዲህ አስር አመታችሁ ሰርግ አርገሽ መቼም ባትወጁ በእንደዛ እንደ ሰርግ አርገሽ የደገሽለት ባልሽ የልጆችሽ አባት ከአንድም ሶስት ወልደሽለት ሚዲያ እንዴት እንዴት እንጃ፣ ብቻ አላቅም። ለምን ነበርን እንረሳለን። የነበረው እኮ ትዝታ አለ። እንደገና ደግሞ እንጃ ምን ብለው ይቅርታ ቢጠይቁት ልቡን እንደሚጠገን አላቅም። የምሬን ነው። ከአንቺ ጋር እንደፈለጋችሁ ነው። በቃ እናንተ ተገናኝታችሁ ተለያያችሁ ያለ ነው የሚኖርም ነው ወደፊት፣ እግዚአብሔር ባርኮ ይስጠን፣ ነው ዋና ትዳሩ እግዚአብሔር ማስገባትን ነው። ግን ያው ይስጣችሁ እና እንደዛ ብሎ መጸለይ ነው፣ መጸለይ ነው አንቺ ያለብሽ፣ እንጂ ልጆቹ ግን ግን ግን ልጆቹ ሊያደረግሽው ድርጊት ፍጹም፣ ፍጹም ኢትዮጵያዊነት የማይወክለው ስርአተ ቢስ እኔ ልጅሽን ስርአተ ቢስ ብዬ ነው የምላት። ነግረሻት በአስረዳሻት መጠን ብትናገርም አባቷን ግን ህስ ብሎ ማናገር ስርዓት የለሽ ነው ለኔ። አንቺ ደግሞ በቃ ያሳዝናል። እና ጠበቃዋም እኔን ነው የምታናግሩኝ ምናምን ብላለች። እንግዲህ እሷን የምትፈልጉት እሷን አናግሩ። እንግዲህ እኛ ግን ያው እና እንትን እንልሻለን እያነሳን እያወረድን እናፈርጥሻለን። ጠብቂ አሁን ትውጪ። እና ዝም ብሎ ዝም ብሎ ዩቱበሮች ምናምን ታያለሽ። እኛ ዩቱበር አይደለንም። እኛ ጠቃቅነን ትልልቆቹ የሚመጡብሻል ብሻል ራስሽን ነው ያሰጣሽው። ስለዚህ አሁን እምቡር እምቡር ብትይ ከእኔ እውቀት ውጭ ነው ምናምን ብትይ አይሰማም፣ እንሰማሽም። እጅሽን እንዴት ነው ወደ ካሜራ አድርገሽው አልነበረ? በደንብ ዩ እጅሽን፣ ካሜራውን እያስቀረጽሽ መሆኑ በደንብ ያስታወቅብሻል። ግን ልጅሽ ልጅሽ ትልቋ ልጅሽ እግዚአብሔር ያሳድጋት ግን ስርዓተ ቢስ ናት። ለአባቷ ክብር የላት። ገና በትምህርት ቤት ትሸማቀቃለች። ምን አይተሽ እስከ መጨረሻው ተሸማቃ ነው የምትኖረው። እስከምታፍርብሽ ትሆናለች፣ የአንቺን ግፊት እና ይህን ብያለሁ። እኔ ይህን ሀሳብ ይሰጥቻለሁ። እናንተ ደግሞ ሰምታችሁ ፍረዱ ማለት ነው። የማንንም ሰው ምስል ያለ ሰውየው ፈቃድ አሁን እንግዲህ እንደሚታወቀው ልጁን ልጆቹን በተመለከተ ሞግዚቶ ነው የተሾመችው፣ ደንበኛ ዳግማዊት ናት። ስለሆነም ምስላቸውን በተመለከተ ማንም ሰው ያለሷ ፈቃድ ማህበራዊ ሚዲያ ላይ የማሰራጨት መብት የለውም። መብት የለውም ብቻ ሳይሆን ይህንን ማድረግ ከተሀቤራዊ እና የወንጀል ኃላፊነት አሁንም እኛ ጉዳዩን ማን ይህንን እንዳደረገ ከደንበኛ የተፋሉች ነገር የተደረገው ልጆቿ ትምህርታቸውን ተረጋግተው እንዳይማሩ የሚያደርግ በቤተሰቡ ላይ ከፍተኛ ጉዳት ባልና ሚስት በሚፋቱበት ሰዓት ልጆቹ ላይ የሚኖረውን ኢፌክት በጣም በጥንቃቄ ማየት ይገባል እና ያለአግባብ የተለቀቀውን ቪዲዮ አስመልክቶ በፍትሐ ብሔር ካሳ ምንጠይቅ ጠይቅ ይሆናል። በወንጀልም ጉዳዩን ወስደን ይህንን የለቀቀ ሰው ተጠያቂ ይሆናል። በኢትዮጵያ ሕግ የሰውን ቪዲዮ ወይም ምስል ያለ ፈቃዱ መልቀቅ አይቻልም። ስለሆነም ያለ ደንበኛ ፈቃድ የተለቀቀበትን አግባብ በሕጉ የምንሄድበት ይሆናል ማለት ነው። ብዙ ጥያቄዎች ይመጣሉ። እኔ መልስ መስጠትም ስላልፈለኩ ጉዳዩ በሕግ የተያዘ ስለሆነ ያ ነው። እዚህ ጋር ልጆች ምን አስተዋጽኦ ናቸው አጋጣሚ ሁኔታውን ያው ጠበቃዋ እንደመሆኔ ተረድቼው ነበረ። አባታቸው ለጉብኝት በመጣበት ቀን የተፈጠረ ነገር ነበር። ያው ልጆቹ በኢቤንስ የተለቀቀውን ሌላም ነገሮች አይተው ስለነበረ አንጎበኛውም የሚል ነገር ነበር። እኔ እንጂ ጠበቂየው ደግሞ አስመሳይ አስመሳይ አስመሳይ እና ልጆቹን ላይ በመጣበት ነው እንዲሙሎች ልጁን ያወጣችሁት ባለጌዎች ባለጌ ናችሁ ከዚህ በላይ እንግዲህ ያው ሀሳብ ለመስጠት ያክል ነው እሷን ያስገባሁት የተወሰነ እና ያው ሊጎበኝ ሲመጣ እንዳታዩን እንዳታየን አባታችን መተክ ብላሽ መሳድ ማስተደብሽ የብልግና ጥግሽ ነው ዳግማዊት አሁን መተሽ ማስተባበል ከጠበቃ ጋር ወንጀል ነው ምናምን እስቲ ቅጭን አስቀጭን የትኛው የህጉ የጠበቀው ነው ቀጭን እንለቃለን እናብጠለጥልሻለን ማለት ነው። የምሬ ነው። አናደሽኛል። ስለዚህ ውዶችዬ በጣም የምትገርም ሰው ነች። እስቲ እንስማት። እንደተደወለልኝ አይ አባታቸው በፍርድ ቤት ውሳኔ መሰረት ሊጎበኛቸው ይገባል ብዬ እሷም እናቷም አቋም ወስደን ከአፓርታማ ላይ ወርደው ሰላም እንዲሉት ነው የተደረገው። ከዛ በኋላ ግን ይሄ እየተለቀቀ ያለው ሪሽ ከልጆቹ በራሳቸው እንዲያውም በእኛው በኩል የነበረው ግፊት ሄደው እንዲና ጫ ም እንደተደወለልን የፍርድ ቤትም ትእዛዝን መፈጸም ብዬ ነበር። ግን ልጆቹ በኢቤስም ያልኩትን ሌሎችንም ነገሮች አቤት፣ ውሸታችሁ አቅለሸለሸኝ። ውሸታችሁ አዎ፣ ትላለች ልጆቹ እናንተ፣ አንቺ እጅሽን እያየው ለበለብሻ አልነበረ? ዳግማዊት እናትዮስ፣ እናትዮስ ቢሆኑ፣ ኧረ ተው ተስማምተንት ትያለሽ፣ ጠበቃዬ፣ ኧረ ተይ ለእንጀራ ብለን ብዙ ባነዋሽ ጥሩ ነው ብዬ አስባለሁ። ለማንኛውም በጣም ነው የማመሰግነው ከዚህ በላይ መስማትም ስለማልፈልግ ምንም የውሸት ብቻ ንግግር ስለሆነ በዚህ ጨርሳለሁኝ። ላይክ ሼር አትርሶወዶች ዬ የማወዳችሁ የማከብራችሁ በደንብ አይታችሁ ደግሞ ኢትዮጵያ ሆናችሁ ማለት ያው ሰብስክራብ ለመመለስ ኮሜንት ደምርሻ አለው ወይም ደግሞ መልሺ ምናምን ሳይሆን በርዕሱ ላይ በለቀኩት ቪዲዮ አይነት ኮሜንት አስቀምጣችሁልኝ መልሳለው ማለትነው በአክብሮት መልስላችኋለሁ ማለት ነው። ያው ዩቱብ ደግሞ ዶርማን የምትከታተሉ ከሆነ ደግሞ ላይክና ሼር አርጎ ውዶች እዬ ሀሳብ አስተያየት ስጡ፣ አበረታቱኝ። የምወዳችሁ የማከብራችሁ ደናውኑ ላይ በዚሁ ሰነባበታለሁኝ። አመሰግናለሁ።